ታላቁ የኢትዮጵያ ሕዳሴ ግድብ ግንባታ ከዓመታት በኋላ ተጠናቆ ለኢትዮጵያ የከፍታ ዘመን አብሳሪ ሆኗል። ግድቡ እዚህ ስኬት ሲደርስ ታዲያ እልፍ አላፍ ችግሮችንና የሴራ ወጥመዶችን አልፎ ነው። ከሚታዩ የሴራ እጆች ባልተናነሰ በስውርና ድንበር በማይገድበው የሳይበሩ ዓለም በኩል እስከ ግድቡ ምረቃ ድረስ የተቃጡ ጥቃቶች ነበሩ። ግድቡ ከነዚህ የበይነ መረብ ሴራዎች ያመለጠው ታዲያ በኢንፎርሜሽን መረብ ደህንነት አስተዳደር ንቁ አይኖችና እጆች እገዛ ነበር። አራቱ ተልኳችን ዘርፎች ላይ የተለያዩ ስራዎች እንሰራለን። ከነዚህ አንጻር ለምሳሌ ባሳለፍነው ሩብ ዓመት የህዳሴ ምርቃት የነበረበት ጊዜ እንደሆነ ይታወቃል። ሶ በዙሪያው ያሉ የሳይበር ስጋት በተለይ ከኢንዱስትሪያል ኮንትሮል ሲስተሞች ጋር ተያይዞ የሚመጡ ጥቃቶችን ቀድሞ የማየት የመከላከል አሰስመንት የመስራት የመስራትና በወቅቱም 247 ክትትል የማድረግ ስራ ስንሰራበት የነበረው ስራ እንዳከናወንን ለማንሳት ነው። ከዚህ አንጻር በተለይ የሲግናል ኢንተሊጀንስ እና ሌሎች ጉዳዮች ላይ የህዳሴ ምርቃት ላይ ከፍተኛ ዝግጅት በማድረግ የኦፕሬሽናል ስራዎችን ሰርተናል። በሰላም ግድቡ ምርቃቱ እንዲጠናቀቅ የራሳችንን አበርክቶ አድርገናል ማለት ነው። እየተካሄዱ ባሉ የዓለም ጦርነቶች ከእግረኛና የምድር ላይ ውጊያ ይልቅ አብዛኞቹ በአየር ላይና በሳይበር የሚደረጉ ጦርነቶች ናቸው። በውጊያ የበላይነትን ለመውሰድ ሀገራት ከሚታጠቋቸው ዘመናዊ የጦር ጄቶች በተጨማሪ ሰው አልባ አውሮፕላኖች ወይም ድሮኖችን በስፋት ጥቅም ላይ ሲያውሉ ይስተዋላል። ይህን በመረዳት ተቋሙ በ2018 ሩብ ዓመት የድሮን ማምረቻን አቋቁሟል። ባሳለፍነው ሩብ ዓመት ኤሮ አባይ የሚባል የድሮን ማምረቻ ፋብሪካ አቋቁመን ሶስት መቶ ድሮኖች ምርት ጀምረናል። ይሄ በፐብሊክ ሚዲያው የተላለፈ ስለሆነ የምታቁት ነው። ይህ በተለይ አቅም ባልተፈጠረባቸው ጉዳዮች ላይ የኮመርሻል ድሮኖችን ጨምሮ የምናመርትበት ዊንግ ነው። በቀጣይ መቶ አዳዲስ ምርቶችን በቀጣይ እሩብ ዓመት አምርተን ወደ ስራ የምናስገባ ይሆናል። ድሮን ፋሲሊቲው ማምረቻው አንድ ወይም ሁለት አይነት ድሮኖችን ለማምረት አይደለም። ነገር ግን የተለያዩ ለሲቪልም ክቡር ጠቅላይ ሚኒስትራችንም ገልጸውታል። ለወታደራዊ አገልግሎት የሚሆኑ ድሮኖችን እናመርታለን። ከዛ ውጪ በተጨማሪም በመንግስትም በልዩ ሁኔታ ትዕዛዝ የተሰጡን ድሮኖች አሉ። እነሱንም በሺዎች የሚቆጠሩ ቁጥሮች ለማምረት የጥሬ እቃ፣ የተለያዩ የማኑፋክቸሪንግ ሴትፖችን እየሰራን ያለ ነው ማለት ነው። በድምር ካየ ነው እንደ ሀገር የድሮን አቅም ላይ ትልቅ እመርታ የሚፈጠር እንደ ሀገር ስራዎችን እየሰራን ያለ ነው። ዘመናዊ ቴክኖሎጂን ከውጭ ከማስገባት አልፎ በሀገር ልጅ አቅም የማምረት ጥበብ የታየበት የድሮን ምርት ወታደራዊ አቅምን ከማላቅ ባለፈ በኢትዮጵያ የከፍታ ፕሮጀክቶች ምረቃ ላይ አብሳሪ ሆነው የሀገርን የመቻል አቅም ገልጠዋል። ሁላችሁም እንደምታውቁት ናሽናል ብራንድ የሆነውን ታላቁ የህዳሴ ግድብ ስናስመርቅ በ3000 ድሮኖች የታጀበ ምስሎችን ሙሉ በሙሉ በራሳችን ዲዛይን አድርገን በራሳችን ልጆች በራሳችን ድሮኖች ጭምር ያሳየንበት ነው። ከዚህ አንጻር የህዳሴ ግድብ ምርቃትን ከማድመቅ በዘለለ የኢሬቻ በዓል ላይ በአዲስ አበባ እና በቢሾፍቱ እንደዚሁ ክብረ በዓሎችን የማድመቅ ይህንን ወደ ሰርቪስ የመቀየር ገቢ ማምጣት ስራም ጀምረናል ማለት ነው። በክፍያ ነው የምንሰራው። ይህ ለተቋሙ የውስጥ ገቢን እያስገኘ ያለ እንደሆነ ለማንሳት ነው። እነዚህን የኢትዮጵያ ግዙፍ ፕሮጀክቶች ለማጥቃትና የኢትዮጵያን የከፍታ ጉዞ ለማደናቀፍ ብዙ ጥረቶች ይደረጋሉ። ኢትዮጵያም ይህንን መሰረት አድርጋ ከግለሰብ ጀምሮ የሀገርን ጥቅም የሚጎዱ የጥቃት ሙከራዎችን ለመከላከል ጠንክራ እየሰራች ነው። በተለይ የጥቃት ሪፖርቶች ቁጥራቸው እየጨመረ መጥቷል። 13443 ቁጥር ነው በዚህ ሩብ ዓመት የተመዘገበው። ይሄ ሊመዘገብ የቻለው አንደኛ የዲጂታል አገልግሎቶች እየበዙ ስለሆነ አታክ ሰርፌሱ እንደዛው በዛው ልክ ስለሚጨምር ነው። እኛም ቪዚቢሊቲያችን እየጨመረ ነው። 12 ሀብቶችን ወደ ናሽናል ሰርቱ ኮኔክት አድርገናል። አዳዲስ ሀብቶችም ማለት ነው። እና ከዚህ ጋር ተያይዞ ግን ምላሽ አሰጣጣችንን ስናይ 97.6% ነው ቁጥሩ እየጨመረ ቢመጣም እኛ በዛ ልክ እየተዘጋጀ እንደሆነ የሚያሳይ ነው። ተቋሙ በመጀመሪያ ሩብ ዓመት የጀመረውን የሳይበር ጥቃት መከላከል አጠናክሮ ማስቀጠል እንዳለበት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አሳስቧል። የሀገሪቱ ኢኮኖሚም እየጨመረ ሲሄድ የዜጎች የቴክኖሎጂ የመጠቀም ፍላጎትም እየጨመረ ሲሄድ፣ የሀገሪቱ ኢኮኖሚ እያደገ ሲሄድ ቴክኖሎጂው ግዴታ ነው። ቴክኖሎጂ ሳንጠቀም ማደግ አንችልም። ቴክኖሎጂ ደግሞ ስንጠቀም ተጋላጭ ነው የምንሆነው ሁላችንም ማለት ነው። ስለዚህ ይህንን ተቋሙ ኃላፊነቱ ከምን ጊዜም በላይ እየጨመረ ውስብስብ እየሆነ ስለሚሄድ በዛ ልክ በዛ ቁመና ራሱን አብቅቶ ለሀገሪቱ ብቻ ሳይሆን እንደተባለው ለጎረቤት ሀገራትም፣ ለአፍሪካም፣ ለሌሎችም አርአያ ሆነው ልምዱን የሚያካፍል እና ግዙፍ ግዙፍ ሀያል ተቋም እንዲሆን ይጠበቃል ማለት ነው።